ጤናይስጥልን ተመልካቾቻችን፣ የዕለቱን የብሪጅ ሚዲያ ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር የውምዩ አበበ ነኝ። የኢፌዴሪ ፕሬዝደንትና የኢትዮጵያ ጥራት ሽልማት ድርጅት የበላይ ጠባቂ ታዬ አፅቀሥላሴ የሆራይዘን አዲስ ጎማ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበርን ጎብኝተዋል። በጉብኝቱ ፕሬዝዳንቱን ጨምሮ የንግድና ቀጠናዊ ትስስር ሚኒስትር ደኤታ እንዳለው መኮንን የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ጀማል አህመድና የኢትዮጵያ ጥራት ሽልማት ድርጅት ዋና ስራ አስፈጻሚ ቴድሮስ መብራት ተሳትፈዋል። በጉብኝታቸውም የሆራይዘን አዲስ ጎማ ማኑፋክቸሪንግን የስራ እንቅስቃሴ ተዘዋውሮ መመልከታቸውን ኢዜአ ዘግቧል። የኢኖቬሽን እና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ የዓለም አቀፍ የኮሚኒኬሽን ኅብረት የአፍሪካ ቀጠና ዳይሬክተር ዶክተር ኢማኑኤል ምናሴ ጋር በጋራ ለመስራት በሚያስችላቸው ጉዳዮች ላይ ተወያይቷል ምክክሩ የኢትዮጵያ ዲጂታል ትራንስፎርሜሽን ትግበራ አጋዥ በሆኑ መስኮች ላይ በጋራ በመስራት የዲጂታል ኢኮኖሚን ለማጎልበት ያለመ እንደሆነም የተገለጸ ሲሆን ዶክተር በለጠ ሞላ በዚህ ወቅት ኢትዮጵያ የዲጂታል ኢኮኖሚ ግንባታ ላይ ልዩ ትኩረት በመስጠት ከአጋር አካላት ጋር በትብብርና በቅንጅት በመስራት ቀጣይነት ያለው ሀገራዊ ኢኮኖሚን ለመፍጠር እየሰራች መሆኑን ገልጸዋል። ለኢትዮጵያ የኢኮኖሚ እድገት መፋጠንና የዲጂታል ትራንስፎርሜሽንን እውን ማድረግ ወሳኝ ጉዳያችን ነው ያሉት ሚኒስትሩ በዲ ዲጂታል ኢኮኖሚ ላይ በትብብር ለመስራት የዲጂታል ቴክኖሎጂ ዘርፍ ተጠቃሚነትና ባለቤትነትን ለማረጋገጥ የሁሉም ተሳትፎ ሚና እንዳለው አስገንዝበዋል። ዶክተር ኢማኑኤል ምናሴ በበኩላቸው ኢትዮጵያ በዲጂታል ዘርፍ የምታደርገው አበረታጅ ጥረት እንዲሳካ አስፈላጊውን ትብብር በማድረግ በጋራ እንሰራለን ያሉ ሲሆን የኢትዮጵያን ዲጂታል ትራንስፎርሜሽን ትግበራን ለማሳለጥ በሚያስችለው ስነምህዳርና የሰው ኃይል ግንባታ ላይ ሰፊ ስራዎችን ለመስራት ከፍተኛ ፍላጎት እንዳላቸው ማንሳታቸውን የሚኒስቴሩ መረጃ ያመለክታል። የሁለትዮሽ ግንኙነትን በማጠናከር በቀጣይ በዓለም አቀፍ ኢንዴክስ የሚወጡ ትክክለኛ የኢትዮጵያ መረጃዎችና የዲጂታል ትራንስፎርሜሽን ላይ ተቀራርበው እንደሚሰሩ ተስማምተዋል የውጭ ዜና የዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪ የፊታችን ሰኞ ወደ ሳኡዲ አረቢያ እንደሚያቀኑ ተናገሩ ፕሬዚዳንቱ የአውሮፓ ህብረት ትናንት በብራሰልስ አስቸኳይ ስብሰባ ሲያደርግ በሰጡት መግለጫ በሪያድ ቆይታቸው ከሳውዲ ልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር እንደሚወያዩ ገልጸው ከዚህ በኋላ የልዑክ ቡድኔ በሳውዲ አረቢያ ቆይቶ ከአሜሪካ ባለስልጣናት ጋር ይወያያል። ዩክሬን ሰላም እንዲሰፍን አጥብቃ ትፈልጋለች ብለዋል። ዘለንስኪ ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ሲመክሩ ከታየው ንትርክ በኋላ ግንኙነታቸው እየተሻሻለ መምጣቱን መናገራቸውንም ፍራንስ 24 ዘግቧል። የትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ትናንት በሰጡት መግለጫ ዘለንስኪ የሰላም ስምምነቱን እንደሚፈልጉ የሚጠቅስ ደብዳቤ ለትራምፕ ልከዋል ያሉ ሲሆን በቀጣዩ ሳምንት በሪያድ አሊያም በጅዳ የሚደረገው ድርድርም ለዘላቂ የሰላም ስምምነት በር የሚከፍት የተኩስ አቁም ስምምነት ይደረስበታል ተብሎ እንደሚጠበቅም አብራርተዋል። ተዋል ፕሬዚዳንት ትራምፕን ጨምሮ የአሜሪካ ባለስልጣናትም ኬቭ በሞስኮ የተነጠቀችውን መሬት ዳግም የማግኘት እድሏ ጠባብ እንደሆነ ሲናገሩ ቆይተዋል። ዩክሬን የተኩስ አቁም ስምምነት መፈረም ሩሲያ የተቆጣጠረቻቸውን ግዛቶች የግሏ አድርጋ እንድትቀጥል ያደርጋል የሚል ስጋት አላት። ትራምፕ ትናንት ምሽት በነጩ ቤተ መንግስት ከጋዜጠኞች ጋር በነበራቸው ቆይታ ዩክሬን ስምምነት መፈራረም እንደምትፈልግ አስባለሁ፣ ምክንያቱም ምንም አማራጭ የላትም፣ ብለው ሲቀጥሉም ሩሲያ ብትሆን እኔ በማውቀው የተለየ ምክንያት ስምምነት ትፈልጋለች፣ እርሷም አማራጭ የላትም ሲሉም ነው የሳውዲው የቀጣይ ሳምንት ምክክር ተስፋ ሰጪ ነገር እንደሚታይበት የጠቆሙት። ፕሬዚደንት ዶናልድ ትራምፕ ከሩሲያው ቭላድሚር ፑቲን ጋር ግንኙነትን የማደስ ፍላጎትና ለዩክሬን የሚደረግ ወታደራዊ ድጋፍ መቋረጥ አውሮፓ ለደህንነቷ አሜሪካ ላይ መተማመን እንደማትችል ማሳየቱን የሚጠቅሱ የአውሮፓ መሪዎች ከሰሞኑ ተከታታይ ምክክር እያደረጉ ይገኛሉ። በትናንትናው እለትም ፕሬዚደንት ዘለንስኪን ጭምር የተሳተፉበት ምክክር በቤልጅየም ብራሰልስ አካሂደው ለኬቭ ተጨማሪ ወታደራዊ ድጋፍ ለማድረግ ተስማምተዋል። ክሬምሊን የፈረንሳይና ብሪታንያን ጨምሮ የአውሮፓ መሪዎች ከሰሞኑ እየሰጡት ያለውን አስተያየት ግጭት የሚያባበስ ነው በሚል ሲቃወም የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አውሮፓውያን ወደ ዩክሬን ሰላም አስከባሪ ኃይል የሚልኩ ከሆነ በሞስኮ ላይ የእጅ አዙር ሳይሆን የቀጥታ ጦርነት እንዳወጁ እንቆጥራለን ማለታቸውን ቢቢሲ ዘግቧል። የፕሬዝደንት ዶናልድ ትራምፕ አስተዳደር 240 ሺህ የሚጠጉ ዩክሬናውያንን ከአሜሪካ ለማስወጣት ማቀዱን ተናገረ። ሮይተርስ ለጉዳዩ ጉዳዩ ቅርበት አላቸው ያላቸውን የትራምፕ ባለስልጣንና ሌሎች ሶስት ምንጮችን ጠቅሶ እንዳስነበበው ከአሜሪካ የሚባረሩት ዩክሬናውያን የሩሲያ ዩክሬን ጦርነትን ሸሽተው አሜሪካ የገቡ ሲሆኑ የቀድሞ የአሜሪካ ፕሬዚደንት ዩክሬናውያኑ በአሜሪካ ጊዜያዊ የመኖሪያ ፈቃድ እንዲያገኙ መፍቀዳቸውን ዘገባው አስታውሷል። የባይደን አስተዳደር ያሳለፈው ውሳኔ ከ1.8 ሚሊዮን በላይ ስደተኞች ወደ አሜሪካ በህጋዊ መንገድ እንዲገቡና ጊዜያዊ የመኖሪያ ፈቃድ እንዲያገኙ አስችሏል። በስደተኞች ላይ ጠንካራ አቋም የያዙት ሪፐብሊካኑ ትራምፕ ወደ ስልጣን እንደመጡም ከህገወጥና ወንጀለኛ ስደተኞች ባሻገር በባይደን የስልጣን ዘመን በህጋዊ መንገድ እንዲገቡ የተፈቀደላቸውም ከአሜሪካ ለማባረር እየሰሩ ነው። ዩክሬናውያኑን ከአሜሪካ የማስወጣቱ ሂደት ትራምፕና ዘለንስኪ ባለፈው ሳምንት ካደረጉት ዱላ ቀረሽ የዋይት ሀውስ ንትርክ በፊት የተጀመረ መሆኑ የተገለጸ ሲሆን የአሜሪካ የሆምላንድ ሴኪሪቲ ቃል አቀባይ ትሪሺያ ማክላፊን ግን ተቋማቸው በዩክሬናውያን ስደተኞች ጉዳይ በዚህ ሰዓት ይፋ የሚያደርገው አዲስ መረጃ እንደሌለው ተናግረዋል። ዋይት ሀውስና በአሜሪካ የዩክሬን ኤምባሲ አስተያየት እንዲሰጡ ከሮይተርስ ስለቀረበላቸው ጥያቄ ምላሽ አልሰጡም። ፕሬዚደንት ትራምፕ ዳግም ወደ ነጩ ቤተ መንግስት እንደገቡ ካሳለፏቸው ውሳኔዎች መካከል ስደተኞችን ከአሜሪካ ማስወጣት ላይ ያተኮረው ቀዳሚው ነው። ፕሬዝዳንቱ በግጭትና ጦርነት ምክንያት የአሜሪካን ድንበር በህጋዊ መንገድ አልፈው ለሚገቡ ሰዎች የሚሰጠውን መብትም ማንሳታቸው የሚታወስ ሲሆን በዚህም ከ530 ሺህ በላይ የኩባ፣ ሃይቲ፣ ኒካራጋዋና ቬንዙዌላ ስደተኞች እስከዚህ ወር መጨረሻ ጊዜያዊ የመኖሪያ ፈቃዳቸው ተሰርዞ ወደ የመጡበት እንዲመለሱ እየተሰራ መሆኑን የሮይተርስ ምንጮች ተናግረዋል። አሜሪካ ከሁለት አስርት ዓመታት በኋላ ከአፍጋኒስታን ወጥታ ታሊባን ስልጣን ሲቆጣጠር ወደ አሜሪካ እንዲገቡ የተፈቀደላቸው ሰባ ሺህ አፍጋናውያንም ከሚባረሩት ውስጥ ናቸው ተብሏል። ሲቢኤስ ቴሌቪዥን አስቀድሞ ባወጣው ዘገባ በባይደን የስልጣን ዘመን ጊዜያዊም ቢሆን ህጋዊ መብት ያገኙ የነበሩት ከላይ የተጠቀሱት ሀገራት ዜጎች በፍጥነት ከአሜሪካ እንዲወጡ ከሚደረጉ ስደተኞች መካከል መካተታቸውን ጠቁመዋል። በቀድሞ የሶሪያ መሪ በሽር አላሳር ታማኞች እና በአዲሱ መንግስት የጸጥታ ኃይሎች መካከል በተካሄደ ከፍተኛ ውጊያ ከሰባ በላይ ሰዎች መሞታቸው ተሰምቷል። በታሳስ ወር የሃምሳ ዓመታቱን የአሳድ አስተዳደርን ከስልጣን ያነሳው አዲሱ የሶሪያ መንግስት ሀገሪቱን ለማረጋጋትና መንግስታዊ ቁመናን ለመላበስ ጥረት እያደረገ ሲሆን የበሽር አልአሳድ መንግስት ደጋፊዎች በብዛት ከሚገኙባቸው አካባቢዎች አልፎ አልፎ በሚያጋጥሙት ግጭቶች እየተፈተነ ይገኛል። የትላንቱ ውጊያ የተከሰተው ላታኪያ በተባለችው የባህር ዳርቻ ከተማ የመንግስት የጸጥታ ኃይሎች ለደህንነት ስራ እየተንቀሳቀሱ ባሉበት ከታጣቂዎች በተፈጸመባቸው ድንገተኛ ጥቃት መሆኑ ታውቋል። የሶሪያ የባህር ዳርቻ ከተሞች የበሽር አላሳድ ቤተሰቦችና የቀድሞ ከፍተኛ ባለስልጣናት እንዲሁም የአልዋቲ ሙስሊሞች መኖሪያ ናቸው። ሐሙስ ዕለት ማምሻ ላይ መቀመጫውን በሶሪያ ያደረገው ስቴፕ የዜና ወኪል ይዞት በወጣው መረጃ የመንግስት የጸጥታ ኃይሎች ወደ ሰባ የሚጠጉ የቀድሞ የአገዛዙ ተዋጊዎችን ሲገድሉ ከ25 በላይ የሚሆኑት ደግሞ በጃብሌና አካባቢው መያዛቸውን ዘግቧል። በሌላ በኩል በጦርነቱ ወቅት የአማጽያን ጠንካራ ይዞታ በነበረችው አሊፖ እና ሆምስ አካባቢ ማንነታቸው ካልታወቁ ታጣቂዎች ጋር የመንግስት የጸጥታ ኃይሎች ውጊያ ከፍተው እንደነበርና ከፍተኛ የጦር መሳሪያ ድምጽ መሰማቱን ቢቢሲ ዘግቧል። የሶሪያ መከላከያ ሚኒስተር ቃል አቀባይ ኮሎኔል ሐሰን አብዱልጋኒ በላቲኪያና ታርቶስ ለሚዋጉት ለአሳር ታማኝ ወታደሮች በመንግስት ሚዲያ ማስጠንቀቂያ ሰጥተዋል። በሺዎች የሚቆጠሩ መሳሪያዎችን አስረክበው ወደ ቤተሰቦቻቸው መመለስን መርጧል። አንዳንዶች ደግሞ ገዳዮችንና ወንጀለኞችን በመጠበቅ መሞትን የመረጡ አሉ። ምርጫው ግልጽ ነው። መሳሪያችሁን ፍቱ ወይም የማይቀረውን እጣ ፋንታችሁን ትጋፍጣላችሁ ብለዋል። የአህመድ አልሻራ መንግስት የአሳድ ደጋፊዎች ከሚገኙበት የባህር ዳርቻ ከተሞች ብቻ ሳይሆን በቅርቡ ከድሩዝ ኃይሎች ጋር ውጊያ ውስጥ ገብቶ እንደነበርም ይታወሳል። በሌላ በኩል በዚህ ሳምንት መጀመሪያ ላይ የሶሪያ የውጭ ጉዳይ ሚኒስትር ለዓለም አቀፉ የኬሚካል ጦር መሳሪያ ቁጥጥር ድርጅት በአሳድ ስር የተመረቱትን ቀሪ የኬሚካል መሳሪያ ክምችቶችን ለማጥፋት ቁርጠኛ መሆኑን ተናግረዋል። የአሳድ መንግስት ለ14 ዓመታት በዘለቀው የእርስ በርስ ጦርነት የኬሚካል ጦር መሳሪያ መጠቀሙን ቢክድም የማህበረሰብ አንቂዎች ግን በደርዘን የሚቆጠሩ የኬሚካል ጥቃቶችን ፈጽመዋል ሲሉ ከሰዋል። ዜና፣ ቢዝነስና ኢኮኖሚ። ግብርና ሚኒስቴር ለ2017ና 18 የምርት ዘመን የሚያስፈልገውን 24 ሚሊዮን ኩንታል የአፈር ማዳበሪያ ግዢ መፈፀሙንና ከዛም መካከል እስካሁን 65 የሚሆነውን ማስገባት መቻሉን አስታወቀ። በሚኒስቴር መስሪያ ቤቱ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ የሆኑት አቶ ከበደ ላቀው እንደተናገሩት የገባውን የአፈር ማዳበሪያ ለአርሶ አደሩ ተደራሽ የማድረግ ስራዎችም እየተሰሩ ይገኛሉ። 24 ሚሊዮን ኩምታል የአፈር ማዳበሪያ ግዢ ለመፈጸም መንግስት 84 ቢሊየን ብር ድጎማ ማድረጉን ተናግረዋል። የጸጥታ ችግር ባለባቸው አካባቢዎችም ከሚመለከታቸው ባለድርሻ አካላት ጋር በጋራ በመሆን ለአርሶ አደሩ ተደራ ተደራሽ የሚሆንበትን መንገድ በመፈለግ ተደራሽ እየተደረገ ይገኛል ብሏል። ግዢ ከተፈጸመ ውስጥ መርከብ ላይ እንዲሁም ወደብ ላይ የደረሱ መኖራቸውንም ገልጸዋል። የናሽናል ሲሚንቶ ፋብሪካ በድሬዳዋ መልካ ጀብዱ ላይ ለሚያስገነባው አዲስ የኢንዱስትሪ ኮምፕሌክስ እስከ 600 ሜጋዋት ተጨማሪ የኤሌክትሪክ ኃይል የጠየቀ ሲሆን የኢትዮጵያ ኤሌክትሪክ ኃይል የምስራቅ አንድ ሪጅን ለፋብሪካው ጥያቄ ምላሽ ለመስጠት ከፋብሪካው ጋር ውይይት መጀመሩን አስታውቋል። የኢንዱስትሪ ኮምፕሌክሱ የሲሚንቶ ማቀነባበሪያና ማሸጊያ ከረጢቶችን ለተገጣጣሚ ቤቶች፣ ለኮንክሪትና ኖራ ማምረቻ እንዲሁም ለኤሌክትሪክ መሰረተ ልማት ግንባታና ለድርጅቶች ግብአት የሚያመርቱ ፋብሪካዎችን ያካትታል። የፕሮጀክቱ የአዋጭነት፣ የአካባቢ ደህንነት፣ የመልካ ምድር ጥናቶችና ሌሎች ቅድመ ዝግጅቶች ተጠናቋል የተባለ ሲሆን የኢትዮጵያ ኤሌክትሪክ ኃይል ሪጅን ዳይሬክተር አቶ ወርዲ መሐመድ እንዳሉት ለኢንዱስትሪ ኮምፕሌክሱ እስከ 600 ሜጋዋት ኃይል ለማቅረብ የተለያዩ አማራጮችን እያዩ ሲሆን ከፋብሪካው ኃላፊዎች ጋር ውይይት መጀመራቸውን ገልጸዋል። ይህ የኢንዱስትሪ ኮምፕሌክስ በድሬዳዋና በአካባቢው የኢኮኖሚ እድገት ላይ ትልቅ አስተዋጽኦ ያደርጋል ተብሎ ይጠበቃል። ተመልካቾቻችን የዕለቱ የብሪጅ ሚዲያ ዜናዎቻችን እኚህን ይመስሉ ነበር። ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሳ ፕሮግራማችን ሰዓቱን ጠብቆ ወደ እናንተ የሚደርስ ይሆናል ከወዲሁ እንድትከታተሉን በአክብሮት እየጋበዝን ከኢትዮጵያ ንግድ ባንክ ያገኘነውን የዕለቱን የውጭ ምንዛሬ የዝርዝር ዋጋ ተመንን ወደ እናንተ በማድረስ እናበቃለን። መልካም ምሽት።